በኮንስትራክሽኑ ዘርፍ ልዩ ትኩረት ከሚፈልጉ ተግባራት መካከል ዲዛይን ዋነኛው ነው ዲዛይን ተጠቃሚውን በውል የሚያውቅ ችግሮች እንዳይፈጠሩ ቀድሞ የሚሰራና ነባር ነገርን ለማሻሻል የሚደረግ የፈጠራና የማሰብ ሂደት ነው ግንባታዎች ከመደረጋቸው በፊት በርካታ ጉዳዮች በዲዛይን ላይ በልዩ ጥንቃቄና አስተውሎት መስፈር አለባቸው የትምህርት ቤቶች ዲዛይንም ልዩ ጥንቃቄ ከሚፈልጉት መካከል አንዱ ነው ትምህርት ቤት የጤና ተቋሞች እነዚህ ሰው ምድንባቸው ቦታዎች ናቸው። ሰው መቅረጫ፣ ሰው ማዳኛ ቦታ ናቸው። ስለዚህ የአንድ ሕብረተሰብ እድገት ውጤታማነት የሚገለጸው በትምህርታቸው ቀጥሎ ጤናማ በመሆናቸው ቀጥሎ ፍትሕ ያለበት ስርዓት ውስጥ ሲያልፉ ለሀገር ጥሩ አስተዋጽኦ ያደርጋሉ። ትምህርት ቤት ደግሞ ዋናው ከጨለማ ከድንቁርና የምንወጣበት ብርሃን የምናገኝበት ቦታ ነው። ስለዚህ ምቹ መሆን አለበት፣ ደህንነቱ የተጠበቀ መሆን አለበት፣ አሰልቺ መሆን የለበትም። ቦታው እድሜን ያማከለ መሆን አለበት። እንደገና ደግሞ ካሪኩለምን ያማከለ መሆን አለበት። ስለዚህ እድሜ ስንል ወይም ካሪኩለም ስንል ከኬጂ ጀምሮ እስከ ዩኒቨርሲቲ ያለውን ነው የሚያካትተው ማለት ነው። ስለዚህ ልክ በየእድሜው የሚያስፈልጉ ነገሮች አሉ። ስለዚህ እነዚህ የሚያስፈልጉ ነገሮች ለምሳሌ በትላልቆቹ ስታይ ላብራቶሪ የሚያስፈልጋቸው፣ ላይብራሪ የሚያስፈልጋቸው፣ ፕራክቲስ የሚደረጉባቸው የሚያስፈልጋቸው፣ የስፖርት እንቅስቃሴ የሚያስፈልግባቸው ነገሮች በሙሉ በደንብ ተጠንቶ ነው መሰራት ያለባቸው። የትምህርት ቤት ዲዛይኖች ኬጂ አለ፣ የኬጂ ሶስት አመት የሚያሳልፍበት አለ የኤሌመንተሪ አለ የሃይስኩል አለ እና የዩኒቨርሲቲ አለ። እና በእድሜ ካተጎሪ ይለያያል ማለት ነው። በእድሜ ካተጎሪ የምንለያይበት ምክንያት ምንድን ነው? የሚፈልጉት ኒድና የብሄራቸው የልጆቹ ብሄራቸው እና ደግሞ አንደኛው የአንትሮፖሞትሪ የሳይዛቸው የእነሱ ሳይዝ ዲዛይኑን ወስሏል ማለት ነው። ትምህርት ቤት እኔ ፕሮቶታይፕ ዲዛይን ወይም ደግሞ አንድ ቦታ የተሰራ አዳፕት መደረግ አለበት ብዬ አላስብም። ኮፒ ከአዳፕቴሽኑ በፊት ኮፒ ልበለው እና ኮፒ መደረግ የለበትም። ከተደረገ ደግሞ በደንብ አዳፕት መደረግ አለበት። ስለዚህ ኤቭሪ ዲዛይን በተለይ ስኩል ዲዛይን ሲደረግ እንዴት ተማሪዎችን ፕሮዳክቲቭ አደርጋለሁ፣ እንዴት አስተማሪዎቹን ፕሮዳክቲቭ አደርጋለሁ፣ እንዴት ጥሩ አይነት የመማር ማስተማር ኢንቫይሮሜንትን ክሬት አደርጋለሁ ብሎ ኮንሰልታንቱ ወይም አርክቴክቱ ማሰብ መቻል አለበት። ትምህርት ቤት ሲሰራ ታዲያ ብዙ ጊዜ ትኩረቱ ለተማሪዎች እየተባለ ነው። እሱ ትክክል አይደለም። ስኩል ኮሚኒቲ የሚባለው አለ። ተማሪዎችንም አስተማሪዎችንና ስታፎቹን፣ ወላጆችንም መጨመር አለበት። ይሄ ሶስቱ የስኩል ኮሚኒቲ አባላት የሚገናኙበት እና በእነሱ ግንኙነታች ደግሞ እውቀት የሚበለጽግበት ተማሪዎች ሁለንተናዊ በሆነ እውቀት የሚያደርጉበት ቦታ ነው። ስለዚህ ተጠቃሚው ተማሪ ነው። ተጠቃሚውስጥ ተማሪዎች ናቸው። ለእነሱ ምን አይነት ነው አመቺ? ስለዚህ የሶሳይቲው ጉዳይ መጠናት አለበት፣ የህብረተሰቡ ሁኔታ ኮንቴክስቱን ለመጠበቅ ማለት ነው። እንደገና ደግሞ የአየር ሁኔታ የት አካባቢ ነው የሚሰራው። ስለዚህ ሳይት አናሊሲስ መደረግ አለበት። ከዛ በኋላ ደግሞ በትንሽ ስኬል ስንመጣ ደግሞ በአንድ ክላስሩም ደረጃ ደግሞ ስንመጣ አመቺ የመማሪያ ክፍሎች መሆን አለባቸው ማለት ነው። ስለዚህ እንደዚህ ስንል ተማሪዎቹን ያማከለ መሆን አለበት። የትምህርት ቤት ግንባታዎች ከመጀመራቸው በፊት በዲዛይን ወቅት የአካባቢው የአየር ጠባይ፣ ገጠር ይሁን ከተማ፣ የመሬቱ አቀማመጥ፣ የአካባቢው ማህበረሰብ ያኗኗር ሁኔታ፣ የተማሪዎች የእድሜ ገደብና ቁጥርን ጨምሮ በርካታ ጉዳዮች ታሳቢ መሆን አለባቸው። የመጀመሪያው መነሻ ስኩል ፖፕሌሽኑ ምን ያክል አንድ ትምህርት ቤት ውስጥ ከአቅም በላይ የሆነ ተማሪዎች ካሉ በጣም በጣም አስቸጋሪ ስለሚሆን ይህ የተመጠነ ነው። ሁለት ሁለት ሴክሽን በእያንዳንዱ ክፍል ቢኖራቸው ወይም እስከ ሶስት ሴክሽን ማክሲመም ቢኖራቸው ይመከራል። ከ1ሺ እስከ 1400 እስከ 1500 ያለ ተማሪ በአንድ ከመዋለ ሕጻናት እስከ ሀይ ስኩል ድረስ ሊሆን ይችላል። አለበዛ በተለያየ ካምፓስ ከሆኑ ደግሞ የፖፕሌሽን ይቀንሳል። አንዱ መነሻው የተመጠነ ፖፕሌሽንፖፑሌሽን ያስፈልገዋል የሆነን ክፍለ ከተማ ወይም የሆነን ኔበርሁድ አካባቢ በእግርም ይሁን በትራንስፖርት መጥተው የሚማሩትን አማካይ አድርጎ የሚያስብ ቁጥር ነው ለምሳሌ የአጸደ ህጻናት የምንሰራቸው ዲዛይኖች ከፈርኒቸር ጀምሮ ከቶሌት ፋሲሊቲ ከፕሌግራውንድ ከከለር ሳይኮሎጂ ጀምሮ የተለያየ አይነት ባህሪ ያለው ማለት ነው ለምንድን ነው ልጆች በባህሪያቸው ፕራይመሪ ከደር ወዳሉ የሎ ለር ሆን ይችላል ሬድ ሊ ይችላል ኦሬንጅ ለር ሆ ይችላል። እሱን ለር ኢንኮርፖሬት አድርገን ለዩኒቨርሲቲ ተማሪ ወይም ለሀይ ስል ብናድርግ ኮንፈርት ነው የሚነሳው ማለት ነው እና የለር ሳይኮሎጂ ጥንቃቄ ማድረግ አለብን ማለት ነው። ሌላም ደሞ ግሬ ከለር ደግሞ አብዙተን አንድ ክላሱ ልጠቀመ ደግሞ ዲፕን ፊሊንግ የመፍጠር ሁኔታ አለው ማለት ነው። ጥንቃቄ ይፈልጋል። ለፕሪስኩል እድሜያቸው አነ ስላሉ ተማሪዎች በአብዛኛው ግራውንድ ላይ ቢሆን ይመረጣል። ገና አንደኛ ክፍል ነው ያልጀመሩ ማለት ነው። ይህ ስባል ግን አሁን ባለው የከተማ ውስጥ የመሬጥበት ሁሉም ነገር ግራውንድ ላይ ሰርቶ ስለሚያስቸግር አሁን አሁን ለውጦች እየመጡ ነው። እስከ አንድ ፎቅ ድረስ ሁለት ፎቅ ድረስ መሄድ ይችላሉ። ነገር ግን ከደረጃ ውጪ ስሎፑ በስታንዳርድ በደንብ የተሰራ ራምፕ መወጣጫ የሀግ ድመት ያለ መወጣጫ ማለት ነው። ራምፕ ያስፈልገዋል። ኪንደርጋርደን ላይ ያሉ ተማሪዎች ይሄ የመጀመሪያ ኢምፕሬሽናቸው ነው፣ ወደ ዓለም የሚመጡበት ወደ ትምህርት የሚመጡበት ዓለም ነው። ሶ ይሄንን ነገር በጣም ኢንተረስቲንግ ማድረግ ወይም ደግሞ እንዲስባቸው ማድረግ መቻል አለብን ማለት ነው። ክላስ ላይ ወይም የሚማሩበት ቦታ ላይ ወል ላይ ሲሊንግ ላይ የሚያስተምር ግርግዳው ራሱ ሲሊንጉ ራሱ የሚያስተምር አይነት የተለያዩ የትምህርት መርጃ ነገሮችን የምናስቀምጥበት መሆን አለበት። ብዙ ጊዜ ያየነው በተለይ ቀደም ብሎ ሰባ ሰማንያ ተማሪ የሚማሩበት ጊዜ ነበር። አሁን አሁን መሻሻል አለ። እስከ ሀምሳ አርባ ተማሪ የተደረገ ነው። ነገር ግን የውጭዎቹን ሰና ወይም የተጠኑ ጥናቶች የሚናገሩ ከ30 ከ32 በላይ ተማሪ መኖር የለበት። ከ25 እስከ 35 የሚለው መያዝ ይቻላል። በአብዛኛው አሁን እኛም ዲዛይን ስናረግ 32 ተማሪ አንድ ክፍል ውስጥ ካለ በቂ ነው። ለምንድ ነው የሚያስፈልገው? አስተማሪው በአይንም በድምፅም ሊቆጣጠራቸው ይችላል። ለብላክቦርድ ያላቸው ርቀት በጣም ጥሩ ስለሚሆን የሚጻፈውን ነገር በደንብ ያሉ የመስማት ችግር አይኖራቸውም። ትምህርት ቤት ሲሰራ ከፓርኪንግ ጀምሮ ያው አስንት ኢንተርናሽናል ስታንድ ፓርኪንግ የፐብሊክ ፓርኪንግ፣ የፕራይቬት ፓርኪንግ አለ። ቀጣይ አድሚኒስትሬሽን ቢልዲንግ አለ። አድሚኒስትሬሽን ቢልዲንግ ለብቻው ከዋናው አንጻር የተገለለ ሆኖ ለብቻው ሚኖር አለ። ቀጣይ ደግሞ ስኩል ነርስ ይባላል። በጣም ብዙ ቦታዎች እኛ ያው ካለን ሪሶርስ አንጻር ነው እንጂ ስኩል ነርስ የህክምና ኢመርጀንሲ ነገሮች በጣም ያስፈልጋሉ። ለዛም ቦታ ተዘጋጅለታል። ቀጣይ ደግሞ እዛው ላይ የጋይዳንስ ኤንድ ካውንስሊንግ አለ ማለት ነው። ተማሪዎች በሚገጥማቸው ምንም ኢሹም ጋይዳንስ ኤንድ ካውንስሊንግ የሚያገኙበት ሮም ኢንኮርፕሬት መደረግ አለበት። አንዳንዴ ደግሞ ከስፔስ በተለይ ከተማ ውስጥ በጣም ጠባብ ስፔስ ስለሆነ እዛው የተፋፈነ አይነት ነው ማለት ነው። ስለዚህ አእምሮ ላይም ተመሳሳይ አይነት ተጽዕኖ ነው ይሄ የሚፈጥረው። ተማሪው የትምህርትን የመቀበል ሁኔታውን ራሱ አፌክት ሊያደርገው ይችላል። መጸዳጃ ቤቶች በቁጥርም ለሴት ለወንድ ተብሎ ምን ያህል ተማሪ አለ ይሄን ያህል ተብሎ፣ ለምሳሌ አነስ ላለ ተማሪ እስከ 50 ተማሪ ሲታሰበውን በ10 ተማሪ አንድ ሽንት ቤት ይኑር ተብሎ ነው የሚታሰበው። ቁጥሩ እየጨመረ ሲሄድ ደግሞ በ25 ተማሪ አንድ እየተደረገ ይሄዳል፣ እንደዛ እያለ ይሄዳል እና በዚህ ካልኩሌሽን ሲሰራ ቁጥራቸው ከትምህርት ቤቱ ከተማሪዎቹ ጋር ፕሮፖርሽናል የሆነ መታጠቢያ ቤት መኖር አለበት። ትምህርት ቤቶች ዲዛይን ሲደረጉ በቅጥረ ግቢ ውስጥ ያሉ የሚታዩ የሚዳሰሱና የሚጨበጡ ጉዳዮች በሙሉ የመማር ማስተማር ሂደቱን የሚደግፉ መሆን አለባቸው። ተፈጥሮን ከግንባታ ጋር አጣጥሞ መስራት ደግሞ መሰረታዊ ሀሳብ ነው። የተፈጥሮ አየር ዝውውር አለ ወይ? መስኮቶች ለዛ በተገቢ ሁኔታ ዲዛይን እንዲሆኑ ናቸው። ፀሐይ ይከላከላል ወይ? ወደ ፀሐይ ወደ ከሰዓት በኋላ በተለይ ፀሐይ በሚገባበት አቅጣጫ የሚሰሩ መስኮቶች ፀሐዩን በሙሉ ያስገባዋል። ሙቀት ይገባል። ጨረሩ ራሱ እንደገና ሌላ ግሌር ያመጣል። ልጆቹ ምች ሆነው ሊማሩ አይችሉም። የተመጣጠነ ሙቀት ውሳለ ወይ? ግርግዳው፣ ጣሪያው፣ መስታወቱ ሙቀትን ይከላከላል ወይ? የፀሐዩንም ሙቀት መከላከል ያስፈልጋል። ከኮምፒውተር የሚሆን ከመብራት ከልጆቹ የሚወጣው ሜታቦሊክ ሂት ፕሮዳክሽን እንለዋለን። ይሄ ሙቀት ደግሞ መውጣት አለበት። በአየር ሰርኩሌሽን ንጹህ አየር ይገባል፣ አሮጌኖ አየር እያስወጣው መሄድ አለበት። ከውጭ የሚሰሙ ድምፆች በተለይ አሁን ከተማ ላይ የሚሰሩ ብዙ መኪና የሰው ጫጫታ ምናምን ባሉበት አካባቢዎች ላይ ነው የሚሰሩት። ስለዚህ ተማሪዎቹ ዲስትራክትድ ይሆናሉ ማለት ነው እና ይሄ በደንብ መታሰብ መቻል አለበት። እንደገና ደግሞ ላይቲንግ ላይቲንግ ይሄ ብራ በቂ ብራን ወደ ክፍል መግባት አለበት። ይህ ሳይኮሎጂካሊም ተማሪዎቹን የሚያነቃቃ አይነት መሆን አለበት። ዲዛይንስ የሰው ልጅ ከኔቸር ጋር ግንኙነት መኖር አለበት። ክላስሩም ደግሞ የተለያየ አይነት ክላስሩም አለ። ለምሳሌ ኖርማል ክላስሩም አለ፣ የላብራቶሪ ክላስ ሩም አለ፣ ሴፍቲ የጠበቀ የአውትዶር ደግሞ ክላስሩም አለ ማለት ነው። የአውትዶር ክላስ ሩም ማለት እንደ ብለሽ እንደ ክላስሩሙ ግሪነሪ የሆነ ሆኖ ከላንድስኬፕ ሊኖሮት አውትዶር ሆኖ መቀመጫዎቹ አሪፍ ይሆናሉ እና ደግሞ ከተለምዶ ውጭ የሆኑ የፈርኒቸር አይነቶች አሉት ማለት ነው እንደ ይሄ እንደ ቴሬን የሆኑ ነገሮች ኖሮት እላዩ ላይ ፒሎ ትራሶች ይኖሩታል የመሳሰሉ ነገሮች ይኖሩታል ተማሪው ማይንዱ በጣም ሪላክስ ያደርገዋል ክላስ ውስጥ ሳይሆን ከክላሱ ውጭ ያለ አይነት ፊሊንግ ሰጠዋል ይሄ ቅንብሩ ራሱ የፎርም የመስታወት የቀለም የቴክስቸር የዛፎቹ እና ይሄ የኦፕን ስፔሱ አፈጣጠር ኮሪደሮች ተማሪዎቹ በጣም የሚያዝናኑ አድርጎ ተጨማሪ ሴት መፍጠር ምንም ጥያቄ የሉም። በጣም በጣም ጥሩ ነው። ይሄ ሞኖቶኒ በጣም ስልችት የሚል የእስር ቤት አይነት ስሜት እንዳይኖር በዲዛይን በጣም መጠር መጣሪያ ያስፈልጋል። ከተማ ላይ የሚሰሩትን ብንወስድ የድምጽ ብክለቱ በተለያየ መንገድ ነው ሶልቭ የምናደርገው። አንዱ ኢንሱሌሽን ነው። ኢንሱሌሽን ሚንስ በወሎቻችን ልክ ስቱዲዮ ላይ የሚወሰደው አይነት ማለት ነው። በወሎቻችን መካከል ብዙ ሌየሮች በማድረግ ድምፅ ከውጭ የሚሰማው ድምጽ ወደ ሩም ውስጥ እንዳይገባ ነው። በግሪነሪ ደግሞ ባሬሮችን መጠቀም እንችላለን። ባሬርስ ሚንስ ለምሳሌ በፔሪፌሪ የግቢው በአጥሩ በእነዚህ ዙሪያ ላይ ዛፎችን ስንተክል የሚመጡትን ድምፆች ብሎክ የማድረግ ወይም አብዞርቭ የማድረግ ነገር አለው ማለት ነው። የአካል ጉዳተኞች ምቹ መሆን አለባቸው። ይህም እንደዚሁ በስታንዳርድ ራምፕ ከሆነ የራምፑ ስሎፕ ምን ያህል መሆን አለበት፣ ደረጃዎችም ከሆኑ እንደዚሁ ራምፕ። አሁን ሲባል እንግዲህ ትክክለኛው ስታንዳርድ ኤዲኤ ብለን የአሜሪካን ስታንዳርድ ነው በአብዛኛው ሪፈርም የምናደርገው። ከአራት ዲግሪ መብለጥ የለበትም ይሄ ኢንክሊኔሽን ሊከፍ ብሎ ሚሄደው ወይም ከስምንት ፐርሰንት ያልበለጠ ይሆናል። ልጆች ቢሮጡበት ቢሄዱበት የሚያወድቁበት፣ ሁለተኛ ወለሉ ሲሰራም ሻካራ የማያዳልጥ መሆን አለበት። ኮንክሪት በኮንክሪት ከሚሆን ከኔቸር ጋር ያለውን ነገር መቀየር አለብ ማለት ነው። እዚህ የምናያቸው ኬስቴዶችም እዚህ አካባቢ ከክላስሩም ውጭ ያሉ ለምሳሌ አሁን እዚሁ የስራ አካባቢያችን ሜክሲኮም ነው እንችል ለዛ አካባቢ ላይ ከሁለት ዓመት በፊት የነበረው ኢንቫይሮንመንት እና አሁን የነበረው ኢንቫይሮንመንት ይለያል። ማለት ኔቸር ሰውን አፌክት ያደርጋል፣ ሳይኮሎጂካሊ በማናቀው መንገድ አፌክት ያደርጋል ማለት ነው። ስለዚህ ክላስሩ ንም ስንሰራው ኤንቫይሮንመንት በጣም ወሳኝነት አለው። የድምጽ ብክለትን መከላከል አለበት። ተከፋች መስኮት መኖር አለበት። አንዳንዴ ከስራ ያሉ በልጆቹ ቁመት ላይ ያሉ መስኮቶችን ብቻ ተከፋይ ስናረግ ንፋስ በሀይል ይገባና ድራፍት አለ ብሎ ምቾ ስለሚያጡ ይዘጉታል፣ ይታፈናሉ። በአብዛኛው ለዚህ ለቬንቲሌሽን የሚረዱት ቶፕ ዊንዶዎቹ ናቸው። ትልቅ ዊንዶና ትንሽ ዊንዶ በሁለት ሳይድ መኖሩ እና ትልቅ ተካፋይ ትንሽ ተካፋይ አድርጎ ማድረግ ስፒዱንም ይቆጣጠሯል፣ ምቹ ይሆናል። ዴይ ላይት በደንብ መኖር አለበት። እሱ በሌለበት ደግሞ የኤሌክትሪክ ላይት ተጨማሪ መኖር አለበት ማለት ነው። ፀሐይን መከላከል ያስፈልጋል ቀላሉና ወጪ ቆጣቢ ነገር ዲዛይኑ ሲሰራ ከመጀመሪያው ህንፃውን ወደ ደቡብና ሰሜን መስኮታቸውን አድርጎ መስራት ነው ብዙዎቻችን በትምህርት ስርዓት ውስጥ አልፈናል የተማርንባቸው ትምህርት ቤቶችም ሆነ ዛሬ ልጆቻችን እየተማሩባቸው ያሉ ትምህርት ቤቶች እንዴት ያሉ ናቸው እንደ ሀገር ትምህርት ቤቶቻችን ከዲዛይን ጀምሮ እንዴት ታስቡባቸው ታንጸዋል ዛሬም ችግሮች እንዳሉ ባለሙያዎች እንዲህ ያነሳሉ። አሁን ያለው ችግር ደግሞ በተለይ በኢትዮጵያ ስናይ ምን ምን ችግሮች አሉ ወደ ምለው ስንመጣ ትምህርት ቤቶች በብዛት ኢትዮጵያ ውስጥ የሚሰሩት ፕሮቶታይፕ ናቸው። አንድ ቦታ የተሰራ ተመሳሳይ ስኩል አለ። እሱ ደጋው ላይም ቆላው ላይም ራሱ ነው ማለት ነው የሚደጋገሙ አዳፕተብሊቲው አይጠናም። ያው ከኢኮኖሚም ችግርም በተለያዩ ሁኔታም ነው፣ ግን ራሱ ነው የሚደቀመው ማለት ነው። እንደዚህ አይነት ድግግሞሾች ሲኖሩ ተያይዞ የሚመጡ ብዙ ችግሮች አሉ። ጥናትም ስለማድረግ በአብዛኛውን አይቻለው፣ አብዛኛው ትምህርት ቤት የዚህ ግድፈት አለ። ልጆቹ ተምረው ሲወጡ ፊታቸው ቀልቶ ጆሮቸው ቀልቶ ነው የሚታዩት። ምክንያቱም ካርቦን ዳይኦክሳይዱን የተነፈሱትን አየር ነው መልሶ የተነፈሱ ፀሐይ በመግባቱ በጣም ምቹ ሁኔታ ላይ አይደለም ያሉት ሙቀት በመኖሩ እንቅልፍ እንቅልፍ ይላቸዋል። ስለዚህ ንቁ ሆኖ እየተማሩ አይደለም ማለት ነው። የስኩል ሲስተሙም ኖሮ ጥሩ አስተማሪም ኖሮ ቴክኖሎጂም ኖሮ ተማሪው ንቁ ሆኖ እንዲማር የሚረዳ ነገር የለም። ስለዚህ ይሄ ካርቦን ዳይኦክሳይድ በበዛበት ኤንቫይሮንመንት ኦክሲጅን ሲያጠር የልጆች ኮግኒቲቭ አቢሊቲ ይሄ ምንድን ነው? የማወቅ የመገንዘብ እንትናቸው ይደክማል ነው የሚለው ሳይንሱ። በሳይንስ የተረጋገጠ ነው። ለአካል ጉዳተኞች አመቺ አይደሉም እነዚህ አይነት ስናያቸው። ሙቀት የሚያስቸግራቸው ቦታዎች አሉ። የድምፅ ብክለት ችግር አለ። ክፍል ውስጥ ሆነሽ ብዙ ኤምኒቲዎች የሌላቸው አሉ። ለምሳሌ እንደ መጸዳጃ ቦታዎች፣ መታጠቢያ ቦታዎች፣ የአስተማሪዎች እራሱ የሚመቹ አይነት ቦታ አይደሉም ማለት ነው። ብዙ ትምህርት ቤቶች በዘፈቀደ የተሰሩ ናቸው፣ ወይም ደግሞ የነበረን ነገር ነው የሚከራዩና ትምህርት ቤት የሚያረጉት። ብዙዎቹን ሄዳችሁ ብታዩ ቀለም ተቀብቷል ከውስጥ ከውጭ፣ ያስታውቅ ይሆናል። እስር ቤት ነው የሚመስሉት እውነቱን ለመናገር ብርሃን ባለመኖሩ በጣም በጣም ምቾት የለሽም ዲፕሬሲቭ ናቸው። ብርሃን የለውም። በቃ ጨለማ ቤት ነው። እና ቀለም መቀባት ሶሉሽን ነው ብሎ የሚያምኑ ናቸው ብዙዎቹ። የትምህርት ቤት ያሰራች ትክክል አይደለም። ከውጭ በኩል በአልሙኒየም በሌላ ማቴሪያል ፀሐይን የሚከላከል ቀላል ሶሉሽን ማድረግ ይቻላል። ቴክኖሎጂ አሁን ዓለም በጣም የረቀቀበት ሁኔታ ላይ ነው ያለው። እኛ ደግሞ በተመሳሳይ በድሮ ራሱን አንድ ብሎኬት አድርገን አራት ክፍል በሚል የምንመላለስበት ጊዜ አልቋል ማለት ነው። ስለዚህ ኤንቫይሮንሜንቶቹ ክላስሮሙ፣ ትምህርት ቤቱ ተማሪን ስቦ የሚወስድ አይነት ትምህርት ቤት መሆን አለባቸው። ዋና ተማሪ እንዳይማር የሚያደርገው ምንድነው? ስልችነት ነው ማለት ነው። አንድ ብሎክ ገንብተን እዛ ብሎክ ውስጥ ከሰኞ እስከ አርብ ከጠዋት እስከ 11 ሰዓት ድረስ እዛ እያስተማር ነው የመሰላሸት ፍላጎት ይፈጥራል ማለት ነው። ያም ደግሞ ተማሪው ኤፊሽንሲ ኢፊሽንሲ ይቀንሳል። ማለት ነው። ስለዚህ ክላስ ሩም ወሳኝነት አለው። ኤስቴቲክስ ያስፈልጋል። አርኪቴክቸር ብዙ ጊዜ የሚሰራው ነገር ችግሮችን ሶልቭ አድርጎ ውበትን መፍጠር፣ አትራክቲቭ ማድረግ፣ ለአይን የሚመች ማድረግ አንዱ ስራችን ነው። ነገር ግን ብዙ አርኪቴክቶች ደግሞ ወደዚህ ያደሉ እና ቅድም ያነሳናቸውን በሙሉ በቢልዲንግ ሳይንስ ውስጥ የሚካተቱ ነገሮችን ተወት ያደርገዋቸዋል። አርኪቴክቶቹን ባይሆኑ አሰሪዎች መንግስትም ይሁን የትምህርት ቤት የግል አሰሪዎች ፍጥነት ነው የሚታየው። ቶሎ መገንባት ነው ቶሎ ተማሪ መቀበል ነው የሚያስቡት። ያ ስህተት ነው። ትምህርት ቤቶች በአካልም በአእምሮም አድገን የምንወጣባቸው ስፍራዎች ናቸውና ባለሙያዎቹ ያነሷቸውን አንኳር ሀሳቦች በዲዛይን ስራዎቻችን ውስጥ በማካተት ለተሻለ የትምህርት ጥራት እንትጋ የፕሮግራሙ መልእክት ነው። መልእክቴ በዋናነት ለዲዛይነሮች፣ ለኮንስልታንት፣ ለአርኪቴክቶች፣ ለኢንጂነሮች ጥናት እንዲደረግ በጥናቱ መሰረት እንዲሰራ ነው። ለዲቨሎፐሮችም ቢሆን ሞር ኦፍ ቢዝነሱን ከማሰብን በላይ ደግሞ ትምህርት ቤቱ ምን አይነት ቦታ መሆን አለበት፣ ለቢዝነሱም ደግሞ ጥሩ ሲሆን ነው ጥሩ የሚሆነው። በመንግስትና በተለያዩ ማህበራት ደረጃ ደግሞ ሲሆን ስታንዳርዶችን ሴት ማድረግ ኢንቨስትመንት ፈቃዱ ስትሰጥ ትምህርት ቤቶቹ ሲገነቡ ክትትል ላይ እነዚህ እነዚህ ነገሮች ላይ በደንብ መታሰብ መቻል አለባቸው። በቀረብልን ሪሶርስ ሪሶርስ ማለት ለምሳሌ መንግስት የሚያወጣው ሪሶርስ ሊሆን ይችላል። ሪሶርሱም ተጠቅመን ባለን ሪሶርስ ስታንዳርዱ የጠበቀ ዩኒቨርሲቲ ኦር ስኩል ዲዛይን እጃችን ላይ ወይም እንትን ስራ ሊመጣ ይችላል። ያንን ግን ኢምፕሊመንት ስናደርግ ያሉትን ስታንዳርዶች በተቻለ መቀን ኢምፕሊመንት አድርገን ብንሰራ እና ኤፊሽንት አድርገን ብንሰራ ለአንድ ትምህርት ቤት አሪፍ የሆነ ኤንቫሮንመንት ፈጥራለን ማለት ነው። ስለዚህ በዚህ መልኩ አድርገን ብንሰራ ጥሩ ይመስለኛል። ዲዛይኑ ላይ ያለው ቲም በአርኪቴክቱ እየተመራ በዲዛይኑ መሰረት ነው ወይ የተሰራው የሚለውን በደንብ ማየት ይፈልጋል። ስለዚህ ዲዛይን ወሳኝ ነገር ነው። በዲዛይን የሆኑ ነገር የሚታሰበው። አሰሪዎች ይህንን ማመን አለባቸው። ጊዜ መስጠት አለባቸው። ፕላኒንጋቸው ውስጥ ለዲዛይን ተብሎ ጊዜ ከተቀመጠ አትራፊ ነው የሚሆኑት። ዲዛይነሩን ደግሞ መክፈል አለባቸው። አቅም ያለውን ዲዛይነር አወዳድሮ ማግኘት አለባቸው። ለስራው ለጊዜው የሚሆነውን ደግሞ መክፈል አለባቸው።